ተመልካቾች የኤኤምኤን 24/7 መሰናዷችን አሁንም እንደቀጠለ ነው። ባንድ ጉዳይ ላይ ደግሞ እንግዲህ እንደሚታወቀው የኢሬቻ ባህል ቀደም ብለንም ስናነሳ እንደነበረውና እንደሚታወቀው በመጪው ቅዳሜ በአዲስ አበባ ይካሄዳል ሆራፊን ቅዳሜ እዚህ ተከብሮ ደግሞ በማግስቱ እሁድ ሆራ ቢሾፍቱ ሆራ አርሰዲ በቢሾፍቱ ከተማ በሚሊዮኖች የሚቆጠሩ በርካታ ሰዎች ኢትዮጵያውያን ይሳተፉበታል። በዚህ ጉዳይ ላይ ታዲያ የአፋን ኦሮሞ ክፍል ባልደረባችን ጋዜጠኛ ጫላ በረካ በኢሬቻ በዓል እሴቶችና በሌሎች ጉዳዮች ላይ የተወሰነ ማብራሪያ ሊሰጠን እዚህ ስቱዲዮ ተገኝቷል። ጫላ እንደምናመሸ እንኳን ደህና መጣህ። ቆንድና ቆየኝ። ሰላም መልካም። እንግዲህ በርካቶች ይሳተፉበታል ተብሎ የሚጠበቀውና በአደባባይ በዓል ከሚጠቀሱት ውስጥ አንዱ እሬቻ መሆኑ ይታወቃል። ዋና ዋና የእሬቻ እሴቶች ባጭሩ ባጭሩ ምንድን ናቸው የሚለውን ብናነሳሳ። በጣም አመሰግናለሁ ስለጋበዝከኝ። እንግዲህ ያው እሬቻን ስናነሳ ወደ እሴቶቹ ከመሄዳችን በፊት እሬቻ ምንነቱን ትንሽ ነገር ብናነሳ ጥሩ ነው። ያው እሬቻ እንግዲህ የኦሮሞ ህዝብ አንዳንድ ጻፍቶች አንዳንድ መጽፍቶች ወይም ደግሞ አንዳንድ ጻፊ እንደሚያስረዱት ኦሮሞ ከተፈጠረ ጀምሮ እሬቻ ሲያከብር ነበረ ብሎ ይጽፋሉ። በተለያዩ ሁኔታዎች ናቸው እሬቻ ሲከበር የነበረው በተለይ ከቤትም ይጀምራል ብሎም የሚጽፉ አሉ። እንግዲህ ትልቁ የገዳ ስርዓት እሴት አንዱ ነው። የገዳ ስርዓት እንግዲህ ብዙ ኢንስቲቱሽኖች አሉት ገዳ ስርዓት ከሌሎቹ በተለይ ደግሞ ለየት የሚያደርገው ሙሉ ነው። ገዳ ስርዓት ነው የሚባለው። ሙሉ የሚባልበት ሶስት ዋና ዋና ምሰሶች ነው ያሉት። አንደኛው የኢኮኖሚ ጉዳይ ነው በደንብ የሚተነትነው። ሁለተኛው ነገር ደግሞ ስለ ማህበራዊ ጉዳይ ይተነትናል። አራተኛው ነገር ስለ ፖለቲካ በደንብ ይተነትናል። ስለዚህ ትልቅ ምሰሶች እነዚህ ሶስቱ ምሰሶች ላይ ነው የገዳ ስርዓት የሚመሰረተው ነው የሚሉት። በተለይ ደግሞ በገዳ ስርዓት ውስጥ እንግዲህ ከዚህ በፊት ስለ ሰው ልጆች እኩልነት፣ አንድነት፣ መብቶች ምንም በዓለም ላይ ባልታወቀ ጊዜ ነው የኦሮሞ ህዝብ የገዳን ስርዓትን ፈጥሮ በዚህ ስርዓት ሲተዳደር የነበረው። ስለዚህ ከዛ ውስጥ ገዳ ስርዓትን ስናነሳ ከገዳ ስርዓት ውስጥ ደግሞ አንዱን እሴቱን ትልቁን እሴት የምናነሳው እሬቻ ነው። ወደ ማህበራዊ ጉዳይ መተናል ማለት ነው። እንግዲህ እሬቻ ከስሙ ብንነሳ እሬሳ ከሚል የመጣ ነው ወይ ደግሞ እሬቻ እሬሳ ነው አንዳንድ ቦታዎች እሬቻ ይባላል። አንዳንድ ቦታዎች ደግሞ እሬሳ ነው የሚባለው። በተለይ በዚህ በሴንተር ወይ ደግሞ በቱለማ አካባቢ በደንብ የሚታወቀው ያው እሬቻ ነው። እሬቻ ስጠኝ፣ እሬሳ ስጠኝ ነው የሚባለው። አንዳንዴ ወደ ስሙ ልመጣልህ ነው ምዝጋና ስጠኝ ማለት ነው ምርቃት ስጠኝ ማለት ነው ምርቃት ማለት ነው። እሬቻ ማለት ምርቃት ነው፣ ምዝጋና ነው። ስለዚህ አሁን በተለይ እንግዲህ በሚሊዮኖች የሚቆጠሩ ህዝቦችን በተለይ እዚህ አዲስ አበባ መዲናችን በየዓመቱ ህዝብ ወጥቶ ያከብራል እሬቻን ሰ አሁን ሁለት ትልቅ እሬቻዎች ናቸው ያሉት። አንደኛው እሬቻ መልካ የሚባለው ነው። አሁን እንግዲህ በፊታችን ከአርብ ዋዜማ ጀምሮ የምናከብረው ማለት ነው። ሁለተኛው እሬቻ ቱሎ የሚባል ነው። እሬቻ ቱሎ ማለት በዳገታማ ስፍራ ላይ የሚከበር እሬቻ ነው። ያ በተለይ ዝናብ ሊመጣ አካባቢ ስል በተለይ የፀሐዩን ሀሩር፣ አቧራውን፣ የተለያዩ ችግሮችን አሳልፈ ዝናብ እንድታዘንብልን ብሎ ምስጋናን እና ልመናን ለዋቃ ለዋቃ ቶኪቻ ለፈጣሪ የሚያቀርቡበት ነው። እንግዲህ ትልቁ አሁን በሚሊዮኖች ሰው ወጥቶ የሚያከብረው ኢሬቻ መልካ አሁን ሆራ ፊንፊኔና ሆራ አርሰዴ ብሾፍቱ ላይ የምናከብረው ሁለቱ ናቸው ማለት ነው። ይሄ ማለት እንግዲህ ክረምት ጨለማ ነው። ዶፍ ዝናቦች አሉ፣ እዛ ውስጥ ደግሞ የመብረቅም ሊኖር ይችላል። የተለያዩ ውሃ ሁለት አይነት ነው። የጥፋትም አለ፣ የልማትም አለ። ስለዚህ ይሄን ሁሉ አሳልፈን ወደ ፀዴ ስላሸጋገርከን እናመሰግናሃለን። ምስጋና ለዋቃ፣ ምስጋና ለዋቃ ቶኪቻ፣ ምስጋና የሚያቀርቡበት ነው። በጋራ ወጥተው ማለት ነው። ስለዚህ የተለያዩ ሴቶች አሉ። እሬቻ ውጭ ስናያቸው አንድ ለምለምሳር ይዞ ነው። ቅድም እንዳልኩ መጀመሪያ ላይ ለምለምሳር ምስጋናን፣ ሰላምን፣ አንድነትን። ለምሳሌ በኦሮሞ ባህል ሽምግልና ስትቀመጥ ጫፉ ያልተነካው ለምለምሳር ይዘ ነው የምትቀመጠው። ወይ ደግሞ ለሰው ምርቃት ስትሰጥ ያንን ሬሳ ነው የምትሰጠው። ምርቃት ማለት ነው፣ ምስጋና ማለት ነው። ከሱ ጋር ደግሞ አንድ ይዞ የሚሄዱት አደይ አበባ። አደይ አበባ የሚያሳየው እንግዲህ ዘመን መለወጫ ነው፣ አዲስ ዓመት ማለት ነው። ስለዚህ እነዚህን ሴቶች አሉ እዛ ውስጥ እንግዲህ ትልቅ ነገሮች ናቸው የሚከወኑት። አንድ ሰላም ነው። መጀመሪያ ወደ እሬሳ ወይም ወደ ኢሬቻ ወደ መልካ ከመሄድ በፊት የምታደርገው ከራስ ጋር ነው የምትታረቀው። ሰው ከራሱ ጋር ይታረቃል። ከራሱ ጋር የሚጣላ ሰው ይኖራል። ከራስ ጋር ከተታረቅ በኋላ ከህዝቡ ጋር የምትታረቃል። ለምሳሌ አባገዳዎች ወደ መልካ ስትሄድ ጥሪ ያቀርባሉ። እሬቻ ከምታደርግ በፊት ሁላችሁም እጅ ለእጅ ተያያዙ፣ የተጣላችሁ ካላችሁ የተኮራረፋችሁ ካላችሁ ሰላምን አውርዱ፣ ሰላም ስበኩ ብሎ ሰው ከተታረቀ በኋላ እርቅ ከፈጠረ በኋላ ወደ መልካ ይሄዳል። ከዛ እሬሳን ያከናውናል። ያ ምንድን ነው አምላክም ዋቀቶኬቻም የሚሰማው መጀመሪያ ሰላም ከፈጠርክ በኋላ ነው፣ ከጓደኞች ከህዝቦች ጋር ስለዚህ ትልቁ እሴት ነው ለሀገራችንም ልንጠቀምበት የሚገባው አንዱ ትልቅ እሴት ነው። ሁለተኛው ነገር አንድነት ነው። ድሬቻ ውስጥ ያለው ምንም አይነት የፖለቲካ ልዩነት ሳይኖር፣ የእድሜ ልዩነት ሳይኖር፣ የፆታ ልዩነት ሳይኖር፣ የኢኮኖሚ ልዩነት ሳይኖር ሁሉም በጋራ ተሰባስቦ የሚገናኙበት የሚዋደዱበት፣ አንድነት ህብረትን የሚፈጥሩበት ነው። አሁን አሁን ከቅርብ ጊዜ ወዲህ እንዳየ ነው እንግዲህ በሰፊው የኩሽ ነገድ ውስጥ በስፋት ይከበራል ድሬቻ አሁን ፍንፍኔ ላይ የምናየው፣ ሆራ አርሰዴ ላይ የምናየው ብዙ የሀገራችን ብሔር ብሔረሰቦች ጆይን አድርጎ በጋራ ስለብሬት አድርጎ የሚያከብሩበት ነው። ስለዚህ ይሄ አንድነት ወሎማ የምንለው በአፋን ኦሮሞ አንድነት ህብር የምንለው ነገር ማለት ነው። ትልቁ ሴቱ እዚህ ውስጥ የምናየው ህዝብ ለህዝብ ግንኙነትን በማጠናከር ሂደትም እንግዲህ ትልቅ ሚና አለው። ከቱሪዝም አንፃር ከኢኮቱሪዝም አንጻር ያለው ሚናን እንዴት እናየዋለን? በጣም ለሀገራችን በተለይ እንግዲህ ዓለም ላይ በቱሪዝም በኩል ብዙ ሀገሮችን ያላቸውን እሴቶች ይጠቀማሉ። እንግዲህ ሬቻ ልክ መስከረም እንደጠባ ከመስከረም ወዲህ እንግዲህ ብዙ ቱሪስቶች ወደ ሀገራችን ይፈሳሉ። እነዚህ መልካም አጋጣሚዎች መጠቀም ያስፈልጋል። በተለይ ከተለያዩ ሀገራት ይመጣሉ፣ ከአፍሪካ ሀገራት ይመጣሉ። እንደ ምሳሌ የምናነሳው ኬንያ ብዙ ህዝቦች በግሩፕ በየአመቱ ይመጣሉ፣ ከአሜሪካም ከአውሮፓ ይመጣሉ። የኢትዮጵያ ተወላጆችም በብዛት ይመጣሉ። ሌሎች ዜጎችም ይመጣሉ ሬ ይቻላል። ስለዚህ ይሄንን ለቱሪዝም መስህብ በደንብ መጠቀም ያስፈልጋል ማለት ነው። እንግዲህ በርካታ ጉዳዮችን አነሳስተናል። የበለጠ ደግሞ ሰዓት ቢኖረን ብዙ ነጥቦችን ማነሳሳት ይቻላል። ባልደረባችን ጫላ በረካ፣ እዚህ ስቱዲዮ ተገኝተህ ከቱሪዝምም ከህዝብ ለህዝብ ግንኙነትንም ወይም የህዝብ ለህዝብ ግንኙነቶችን ከማጠናከር አንጻር እንዲሁም አጠቃላይ ኢሬቻ ማለት ምን ማለት ነው የሚለውን እንደ ሰዓት ገደበህ እንጂ ብዙ ነገር ታነሳሳልን ነበር። በጣም አድርገን ነው የምናመሰግነው። መልካም ምሽት ይሁን።